የቀድሞው የመቻል እግር ኳስ ተጫዋቾች ማህበር የምስረታ በዓሉን አከበረ። ከ30 ዓመታት በኋላ የተሰባሰበው የቀድሞው የመቻል ስፖርት ክለብ የእግር ኳስ ተጫዋቾች ማህበር አንደኛ ዓመት የምስረታ በዓሉን ዛሬ በአማረና በደመቀ ሁኔታ አክብሯል። ማህበሩ ወንድማማችነትን በማጠናከር የተቸገሩ የቀድሞው የመቻል እግር ኳስ ተጫዋቾችን ለማገዝ ያለመ ሲሆን፣ ይህ ማህበር አሁን ላይ ላለው የመቻል እግር ኳስ ቡድን የበኩሉን ይወጣል ተብሏል። በምስረታ በዓሉ ላይ የኦያያ መልቲ ሚዲያ መስራችና ባለቤት ጋዜጠኛ መሰለ መንግስቱ እንዲሁም የመቻል ስፖርት ክለብ ዳይሬክቶሬት ዳይሬክተር ብርጋዳል ጄኔራል ኑር ሙዘየን በክብር እንግድነት ተገኝተዋል። የእለቱ የክብር እንግዳ የሆኑት የኦያያ መልቲ ሚዲያ መስራችና ባለቤት ጋዜጠኛ መሰለ መንግስቱ በሻልኩት መጠን ከትናንት እስከ ዛሬ ማህበሩን እያገዝኩ ነው፣ አሁንም እገዛዬን አጠናክሬ እቀጥላለሁ ሁሌም ከጎናችሁ ነኝ። ምክንያቱም መቻል የሀገር ባለውለታ ነው ሲሉም ተናግረዋል። ያን ጊዜ ከስታዲየሙ ውስጥ ከመልበሻ ክፍል ስትወጡ እነ ትንሼ፣ አሁን ከፊት ለፊት ሌላ ሰዎች መስላችሁ ትልልቅ ሆናችሁ ከመምጣታችሁ በፊት ሜዳው ራሱ ተቀብታችሁት የምትገቡት መታሻ አሁንም አፍንጫ ላይ የሚሸተኝ ነው። ሪሊ ጠንካራ ቡድን ነው። ሪሊ መቻል ሀገርን የሚወክል ቡድን ነው። ከዛም በኋላ ያው በስርዓት ለውጥ ምክንያት እንዳለመታደል ሆኖ መቻል ከፈረሰ በኋላ ብዙ ሰዎች በእግር ኳስ ህይወታቸውን በዚሁ ስፖርት ስትመሩ የነበራችሁና ከስፖርቱ የተገለላችሁ ችግር ላይ ወድቃችሁ ነበር። እንደአጋጣሚ ደግሞ እኔ ብስራት ኤፍ ኤምን አቋቁሜ ከፍ እያለ የመጣ ሬዲዮ ጣቢያን ይዤ ነበር። ያን ጊዜ በእውነት ምናልባት ሞገስ፣ ምናልባት በሀብቱ ሊነግሯችሁ ይችላሉ። በቋሚነት ብዙ ሰዎችን ብዙ የወደቁ የመቻል ተጫዋቾችን እናግዝ ነበር። እስካሁን ድረስ በቋሚ ደሞዝ በድርጅቱ ሰራተኛ ሆኖ ታክስ ከፍለን ጡረታ ከፍለን እገዛ ምናደርግላቸው ተጫዋቾች አሉ እዚህ ውስጥ ካሉት መሀል፣ ምክንያቱም ደግሞ መቻል የሀገር ባለውለታ ነው፣ እንወደዋለን፣ እናከብረዋለን። ወደፊትም አብረነን ለዚህ ማህበርም በሚዲያ ሽፋን ብቻ አይደለም፣ በገንዘብም አቅማችን የፈቀደውን ቃል ልታስገቡኝ ትችላላችሁ እናንተ የጎደላችሁን ሁሉ እኔ ያደርጋለሁ። ከልብ ነው፣ ከአክብሮት ነው ከአንገት በላይ አይደለም፣ ከውስጥ ካንጀት የመጣ ፍቅር ነው። ሌላኛው የእለቱ የክብር እንግዳ የሆኑት የመቻል ስፖርት ክለብ ዳይሬክተሮች ዳይሬክተር ብርጋደር ጀኔራል ኑሩ ሙዘይን በበኩላቸው እናንት፣ የቀድሞው ተጫዋቾች ከክለባችሁ አልፋችሁ ለሀገራችሁ በርካታ ታሪክን ጽፋችኋል። ያንን ደግሞ ያደረጋችሁት በትንሽ ጥቅማ ጥቅምና ደሞዝ ነው። ይህ ደግሞ ለአሁኑ መቻል ትልቅ ትምህርት ይሰጣልም ብለዋል። ከአበበ ብቅላ ጀምሮ እስከ ቅርብ ጊዜ ያላችሁ። እዚህም በተለያየ ሚዲያ የምናውቃችሁ አብዛኞቻችሁ፣ በሚዲያ ነው ህዝቡ የሚያውቃቸው እኛም የምናውቃችሁና ለሀገራችሁ በርካታ ታሪክ ሰርታችኋል። በርካታ ታሪክ ሰርታችኋል ብቻ ሳይሆን ያ ታሪክ ስትሰሩ አሁን ያለን ትውልድ ከእናንተ የምንማረው ነገር ምንድን ነው? በዛን ጊዜ በትንሽ ደሞዝ በትንሽ ጥቅማጥቅም ነው የምትሰሩት። ቅድም ለእኛም አንድ አሳይመንት ተሰጣለ፣ የመከላከያ ሰራዊቱ የመቻል እግር ኳስ ተጫዋች በወታደር መገንባት አለበት ወታደር ከተገነባ ያገር ፍቅር ሌለውም የለውም ማለት አይደለም። የተሻለ የሚሆነው ግን የመከላከያ ሰራዊት አባል የሆነ ማሰልጠኛ ደርሶ ችግርን አይቶ የመጣ ሰው ከሆነ የሀገር ፍቅሩም የተቋም ፍቅሩም እየጨመረ ነውና የተሻለ የሆነበት ምክንያት፣ የመቻል የስኬት ምስጢር ከተለያዩ የመከላከያ ሰራዊቶች ፌስቲቫል ተውጣጥቶ የመጣው የወታደሩ እግር ኳስ ተጫዋች ስለነበረ ስለሆነ፣ አሁንም እናንተ እየኮራችሁ በዚህ ደረጃ የደረሳችሁ ምንጫችሁ ያ ስለሆነ ከናንተ የሀገር ፍቅርን እንማራለን ጀግንነትን እንማራለን። ቁጥራችሁ በእርግጥ ትንሽ ነው። እኔም ቅር የሚለኝ አሁን በዓሉን ቅድም ስሰማ ይሄን ያህል ታሪክ ያለው የመከላከያ ሰራዊት የመቻል የነበረ ሰው ይህን ያህል ሰው አንደኛ ዓመት በዓል ላይ መገኘት ነበረብ ወይ? የሚያሰባስብ ቅድም እንዳሉት እነ እንደመሴ የመሳሰሉ እነ ጋዜጠኛ አክሊሉ ያው በቴሌቪዥን የማቃቂ ውሳቸውም እነዚህን የመሳሰሉ ሰዎችን ይዘን በርካታ የመቻል ቤተሰቦችን ማፍራት አለባቸው። እዚህ ጋር ትንሽ ጉለቶች ይታየኛል በእኔ በበኩሉም እኛም ማድረግ ያለብን ቅድም መሴ ቃል እንደገባው እያደረግን እንገኛለን። በመርሃ ግብሩ ይህ ማህበር እንዲመሰረትና እዚህ ደረጃ ላይ እንዲደርስ አበክረው ለሰሩ የማህበሩ አባላትና ለባለድርሻ አካላት እውቅናና ምስጋና በመስጠት ተጠናቋል።